ነው አለልህ። ሰረር አለ? ወይ ሸረር ማለት አልገባኝም። እሷን ለምንድን ነው እንደዚህ ማድረግ የፈለግሽው? ማለቴ ለምን መመረዝ ፈለግሽ? ቆይ አንቺ ማነሽ

የተበላሸ ኮኮ፣ ሳታስፈቅድ የሰው ማዕድ ላይ ስትሰፍር ነው። ጭራሽ ልትገሉኝ ነበር አይደል? ከቤቴ አልወጣም ነው ያልሽው? ደግሞ ሞትን ምን አበጣው? ፈጣሪ የዋህነቴን አይቶ አዳነኝ እንጂ እርሶና ያቺ ሴረኛማ መረዛችሁ ልትገሉኝ ነበር። አዎ ለንግግርሽ ለከት ይኑርሽ እሺ። ወይኔ ቁጭ ቤሪ። ጭራሽ ሴራው ሳያንስ መልሰውን ኔን ቁጭ ታዲ ይምጣት ብቻ ታዲ ይምጣ። ቆይ ግን ምን ሆንኩ ነው የምትዩው? እናንተማ የምበላው ምግብ መረዛችሁ ልትገሉኝ ነበር። ግን ደግነቱ የፍርቱና ወንድም ሞቴን ወሰደልኝ አደል እንደ ማዘር። ወይኔ ቁጭ ቤሪ። ወይኔ ምን ሸንቁ አንቤ ባለብህ እንደ ቲማቲም ስትበላ ያመሃል። አንቺ ሴትዮ ግን ምንድን ነው ያበላሽኝ? ማለቴ እቁብም አሳርም ብታገኝ ትበላለህ? አረ እኔ ምግብ አሞኝ አውቅም። ያገኘሁትን እኮ ነው ምበላው። በእናት ሸንቁዬ፣ ሁሉም ለምን እንደታመምክ ሲጠይቁህ፣ አንቤ ባለብኝ ቲማቲም ስበላ ያመኛል በላቸው። ይቅርታ ሲሻለኝ ልሳቅ። ለምን ቆይ፣ ያቺን በዚህ ልክ ለመጉዳት ለምን ፈለግሽ? ሲጀመር ልጅቷ ማን ናት? ቆይ ለምን እንደዚህ አልክ? እውነት በትክክል የታዲዮስ የአክስት ልጅ ናት ወይ? ማለቴ ነው ወይ ሸንቁዬ፣ ድጋሚ መጣብህ እንዴ? ሄደ መሰለኝ በዚህ አይነት በቃ እንደ መብራት መጣ ሄደ ስንል እንከርም ነው ማለት ነው? ፍጪ ናፈነኝ እኮ። እኔ የምልሽ አንቁዬ፣ ትወደኛለህ አደል? እኔ ከዚህ ቤት እንደወጣ አትፈልግም አደለን? አሁን ተረጋግተን ማውራት እንችላለን። የጠየኩሽን ጥያቄ መልሽልኝ። ቤሪ፣ በትክክል ማን ናት? የታዲዮስ የአክስት ልጅ እንዳትኝ እና ሌላ ምን ልትሆን ትችላለች? ባለፈው አይቻችኋለሁ። ምን ታረጉ? ማለቴ ምን ስታረጋያት? አረ ትልቅ ችግር ሳይፈጠር አይቀርም። እንግዳውን ምን አብለተሽ ነው? አረ እኔ ምን አበለዋለሁ? እሱ ራሱ ቀድሞ ታበላ እንጂ። ቤሪል ምን ልታበያት ነበረ? እትዬ፣ እረሱት። እንደ ተነጋገርነው ነገር ከዚህ ቤት መሯት።

እኔ ልታለብልሽ፣ ሸንቁ ፍርቱን አይታለች? እየጠየቅኳችሁ እኮ ነው፣ እህት የታለች? ደህና አይደለህም እንዴ ሸንቁጤ? ወጥቻለው። እዚህ ቤት ግን ምንድን ነው እየተካሄደ ያለው? ለምንድን ነው ግን ቤሬድ እንደዚህ ማድረግ የፈለጋችሁት? እንዴት እንዴት? ለበልሽ፣ አረ ተበላሸው፣ አረ ወንድ ልጅ ተበላሸ፣ ውይ? ሰኛለሽ ይሄ ሁሉ ነገር ባንቺ እንደሆነ ታውቂያለሽ አይደል? እኔ እኮ ምን ብቻ እንደዚህ የሚሆን አይመስለኝም። የሆነ ነገር አለ። በተለይ ዛ ብሄሪ ክፍል እንደ ቤሪ ክፍል ምንድን ነው ያየው? ቤሪ እና ታዲ ሲሳሳሙ። ቆይ አልናፈከውም? ይህ ደግሞ ምን አይነት ጥያቄ ነው? ከተቃቀፍን እኮ ቆየን እና እሱ ማታ አይደርስም። ምን ነው እጋላ ነገና ያቺ ሰራተኛ ምታ ተቋርጠናለች ብለህ ፈራ እንዴ? አረ እባክሽ ቤሪ በንግግሮችሽ ሁላ ፍርቱናን ካላነሳሽ ሰላም አይሰጥሽም። አንተ መስለህ አስሬ ፍርቱና ፍርቱና ፍርቱና እያልክ ያለሁ። ይልቁንስ ምን ችግር አለው የራሳችንን ጊዜ ብናሳልፍ አይመስልህም? እሽ ማታ እናሳልፋለን። ነው ሻንቁዬ፣ የነገረኝ ደሞትዬ በጣም እርግጠኛ ነኝ። ሆን ብላ ሆን ብላ ሴራ ሰራ። ያቺ ቤሪናት እንዲያያቻ አርጋ ውቃ ሄዳ ታድለ አለችበት። ምን ነው ቤሪ እንዲያ ያረገችው? ቤሪና ታዲስ ሲሳሳሙ ቆያንቺ ስራ የለሽም እንዴ? ለነገሩ ከወሬ ውጭ መጭ ስራ ታውቂያለሽ። ተነሽ፣ ወደ ስራ ሽቸው ተነሽ። ወንድሜ ሁሉንም ነገር አወቀ። ለነገሩ እኛስ እስከ መቼ ድብብቆሽ እየተጫወትን እንከርማለን? ተረጋጊ እንጂ አንቺ። ምንም አልረጋጋም አለም ሲጀመር ይሄን የጅል ጨዋታ መጀመር አልነበረብኝም። እንደውም እኔ ሁሉንም ነገር ለወንድሜ ብነግረው ይሻለኛል። እና ቤተሰቦችሽ አውቀው ይዘኑብሽ። ትልቁ ውሸት እኮ ነው የዋሸሹ ፍርቱና። ምናልባት ወንድሜ ወንድ ይረዳኝ ይሆናል። ካልተረዳሽስ ሄዶ ለቤተሰቦችሽ አሁንም ሰራተኛ እንደሆንሽና የልጄ ሚስት እንዳልሆንሽ ቢነግራቸውስ? ቤተሰቦችሽ ቢያዝኑብሽስ? ፍርቱናዬ፣ ይቅር አሉኝም አላሉኝም ከዚህ በኋላ እናንተ ማሰቃየት አልፈልግም። ማን አሰቃየሽኝ? አለ ሁላችንም ከእውነት ጎን እንቁም ነው ያልነው። ሲጀመር እኔ ምን እውነት አለኝ? እዚህ ቤት ስቀጠር ሰራተኛ ነኝ፣ አሁንም ደግሞ ሰራተኛ ነኝ። ደግሞ ጀመረሽ ይሄ ተስፋ መቁረጥ። ይቅር ታድርጊልኝ፣ ይቻለም እኔ አሁን ላይ ነገሮችን መሸከም አልችልም። በቃ እኔ ጭንቅላቴ ሊፈነዳ ነው። የጀመርነውንማ እንጨርሰዋለን። ምንድነው የምታደረጊው? እኔ ብዙ ጥያቄዎች አሉ፣ ወቀሰም አለኝ ብዙትም አለ? ሶስቱን ትተሽ ወደ ጥያቄዎች ትገቢ። ማታ የት ነው አምሽታ የመጣው? ነግርሻል ነበር እንዴ ከሆኑ የስራ ሰዎች ጋር እራት በላ ነበረ። በቃ አትዋሸኝ ታዲ። ቲሸርትህን እኮ በደንብ አስትችዋለሁ። የሴት ሽቶ ነበር የሚሸተው። ቢዝነስ ሚቲንጉ ላይ ሴቶች ነበሩ። እኔ ምለው እየተሻሻችሁ ነበር እንደ ስብሰባውን ስታደርጎ የነበረው? ምን አንተ ምን አለብ? እኔ ሲ ነፍስ ውጪ ነፍስ ግቢ ይላሉ። አሁንስ በጣም በዛ። እሺ የቀድሞውን ጥያቄ መልስልኝ። ያው ሰው እንደገና መተቃቀፋችን መነካከታችን ይቀራል። እንዴ ዘንድሮ ሴቶች በሽቶ ካልታጠባችሁ ያማረባችሁ የሰመረባችሁ አይመስላችሁም? የፍርቱና ወንድም ለእኔ የተደገሰው ድግስ ላይ ሳይጠራ ባይገባ ኑሮ ይሄኔ እኔ እዚህ አልገኝም ነበር። እኔ ነበር ባገኝሽ። ምናልባሽ እንትን ቤት ወይ ጣጣ እቴ ወይ እባክሽ አቆረ ምሽ አቆረ ኸውይ እርሜን የልቤን ሰው አገኘሁ ብዬሽ ሳላበቃ! ያው እሱን ፊት እየነሳኝ ነው። እያለቀሽ ነው እንዴ? በጣም ኒ ተሰማኝ። የትላንትናውን ጥያቄ ዛሬ መጠየቅ ይችላለሁ። ብሪቱ ማለት የታዲ አክስት ልጅ ናት! ግን ደግሞ ቤት ውስጥ እንደ አለቃ አለቃ ያጫውታታል። ይገርምካል። ሸንቁ አንድ ቀን እንኳን እንደ ቤት ሰራተኛ አይደለም፣ እንደው እንደ ሰው እንኳን ቆጥረኝ አታውቅም። እውነት እና ለዚያ ነው ምግቡ ውስጥ ያንን ነገር ልጨምሬ ነበር። እና ሌላ ምን ምክንያት ሊኖረኝ ይችላል? ይሄው ሸንቁ፣ እድሜ ለአንተ፣ አንድ ውሸት መዋሸት አቅቶ ካሏ ሽልሽም ብላ። ይሄው ከምወደው ቤት ልሰናበት ነው። ግን ለፍቅርሽ ብዬ ምን ያህል መስዋዕት እንደምከፍል ታውቂያለሽ። አሁን አምቤባ ከመስዋዕትነት ተቆጠረ። ይሁን አለ፣ አልሆነለትም። ብሪቱ አንችንም ታሰቃየትሻለች። በዚህ አይነትማ እህቴንም እያሰቃየቻት ነው ማለት ነው። ያክስቷን ልጅም ባለፈው እንዳየኸው አንዴ ወጣ፣ አንዴ ግባ፣ አንዴ ተነስ፣ አንዴ ተቀመጥ ስትለው ነው የምትለው። ምንድነው የሚያስገባው እና የሚያስወጣው? ሻንቁ እያወራን ያለ ነው እኮ ስለብንቢዋ መስሉኝ፣ ራሴ አሳቀኝ። ይቅርታ ሸንቁጤ አንድ እኔ እናጠባለችን አሁንም ቁልቁል እያለህ ነው እንዴ እ አንበባ እኮ መጥፎ ነው አሜባ ይህቺ ጠባለች ናት እንዴ? እኔ ምን አረኩኝ? ቲማቲም ብላ ብያሃለሁ አሜባ እንዳለብኝ እያወቅሽ ልትከለኪኝ ይገባ ነበረ እንዴ? እኔ ልብክ ውስጥ እንጂ ሆድክ ውስጥ አይደል ያለሁት። አንቤባ እንደሚያም በምን አውቃለሁ? ደግሞ ለቤሪ ያዘጋጀሁትን ቲማቲም ቁርጥ እሷ ስለምትወድን አንተ አንስተህ የበላኸው፣ ቀኑን ሙሉ እንደ ውሃ ቀጂ መጸዳጃ ቤት ስትመላለስ ያደርክም አይገርምም። ይሄ ነገር እድሜው ረዥም ሳይሆን አይቀርም፣ ስንጠራው መጣ መጣ። ረ የዚህን ሆድ ጩኸት ነገር ባጭሩ ያስቀርልህ። ለማንኛውም ሆድ ክየደ ወለነሻንቁዬ ባጭሩ አስቀርም። አረ እውነት ነው ጋሼ ምን ነው ፈለገኝ? አይ በቃ ደሳሽ። አይ ቻምቢዋ፣ የሆድ ሌባ ለካ እንዳንዴ ትጠቅማለች። ጠባለችም፣ እንደዚህ ማድረግ አልነበረባት። ምን ታርግ ብለሽ ነው? እሷ እኮ ስጋ ለጣለላት ሁሉ መጮ ስራዋ ነው። ቢሆንም ግን የዋ ልጅ ናት። ያው የዋህነቷ መሰለኝ እኮ እስካሁንም ድረስ ከእኛ ጋር አብሮ ያኖራት እታለም። እኔ ግን የዚህ ነገር እውነት ቢወጣ ባይ ነኝ። ወንድሜም ደግሞ ከነገርኩት ያምነኛል። ኃይለኛ ነው ብለሽ የለም? በኋላ ደግሞ ልጄን የሆነ ነገር ቢያደርግብኝስ? እሱስ እንደሚታየው አይደለም። ወንድሜ በጣም ግልፍተኛ ነው። የወንድምሽ ነገር እልባት እስከሚገኝለት እንዲሁ እያስመሰላችሁ ብትቆዩ መልካም ነው። ግን አንድም የሰለቸኝ እኮ ማስመሰሉ ነው። እንዴት ማለት? እኔ ታዲያ ውስጥ ድጋሚ ፈተና እንዲሆንብኝ አልፈልግም። ፈተና እየሆነብሽ ነው እንዴ? መሆኑ ይቀራል ብለሽ ነው? ቁመት አያለ ወይስ ፊትን አዙረት ሄዳለሁ። ምን አልሽኝ? ድሮ የምታውቀው ገላ ነው። ምን አዲስ ገላ እንዳየ ሰው ያስደነግጠዋል። ሲጀመር እኔ እንደመጣው በማወቅሽ ከኋላሽ ዓይን አለ እንዴ? አረ ከዚህ ውጣ። በኋላ ሚስትክ መታ፣ ደግሞ ቤቱን ሩዋንዳ እንዳታደርገው። የለችም ማለት ውጣ ብላለች? ልብስ ለመቀየር ብቻ ነው የመጣሁት። እያው እንደ ሚስት እያስመሰልኩ አይደል? ወንድምሽ ግን ይቆያል። አለም ማለት ከዚህ ቶሎ አይሄድም። ምን ነው የእውነት ባል መሆን ሲያቅተክ የውሸት ባል ለመሆን ተስማማክ እንዴ? ለትናንቱ ስህተቴ እስካሁን ይቅርታ ስላልጠየኩሽ ይቅርታ። ስህተቴ በቃ እንዲህ ብቻ ብለህ ነው ያንን ከተራራ የገዘፈ ስህተትህን የምታሳንሰው? ይኸውልሽ ፍርቱና እዋክታዲውስ በቃ ተው ቢያንስ ጥሩ ለመምሰል እየሞከርክ የባሰ ልቤ ልቤን፣ አታድማው። በአንቺና በቤሪ መካከል ትልቅ ልዩነት አለ። ልክ ነህ። እሷ በጣም ዘመናዊ ናት፣ እንደምትፈልጋት አይነት ሴት ናት። ኖ ኖ ኖ፣ እኔ እንደዛ ለማለት ፈልጌ አይደለም። ምንም ለማለት ብትፈልግ አሁን ምንም ዋጋ የለው። ይልክ ከመንገድ ይዞር ትልልኝ። በቃ ሁሌ አንቺ አንድ አይነት ነገር ነው አይደል የምታወሪው። አታፈቅረኝም፣ አታፈቅረኝም። አዎ አታፈቅረኝም። ብታፈቅረኝም ማኖሩ ያልኩህን ነገር በሙሉ ታምናኝ ነበር። እንዴ ራሱ ሸንቆጤ እኮ ነው። አሜ ባለብኝ ያለው ጠባለችን አታውቃት። ምናለ፣ ሆን ብላ ሳምናው ነው የሚሆነው። ሲጀመር አንተ ምን እንሷን አስጠየቀ? ፍርቱናን አጠይቃት። ለቃላቶች ይቅርታ አድርግልኝና አሁን ላይ እኔን ጠላት አድርጋ ሁለቱም ባንድ መቀመጫ እንቀመጥ እያሉ ነው። እሺ በቃ ፍርቱና ለብቻ አናግራታለሁ። እንዴ ቆይ ለምንድነው ለብቻው የምታናግራት? አሁን አናግራት አላልሽኝም? እንዴ እኔ ለብቻው የሚል ቃል እና ከማን ጋር ላናግራት? ከእናት ጋር ሆኖ እኮ ነው ይህን ሴራ ያስሄዱብኝ። ከእሷ ይበልጥ እናትን በጣም ተቀይሚያቸዋለሁ። ምንም ነገር ቢሉን ግን፣ እኔን ለማጥፋት እንደዚህ ያሴራሉ ብዬ አንድም ቀን አስቤ አላውቅም፣ አንድም ቀን። እሺ በቃ አታልቅሽ፣ እናት። ለምንድን ነው የማላለቅ? ሰው ነገረኝ እስኪ። ምክንያቱም እኔ ለአንቺ በየቀኑ ኩን መግዛት ሰልችቶኛላ። የመልክህን ማማር የሰውነትክን ማማር ለየት

ሸንቁዬ ለምንድነው ነው ገና ሳይመላቀጡ ጥፍት የሚልብኝ? ፍርቱና ያይታለች። ስለዚህ አናፈኩህም ማለት ነው? አሁንማ አኮ ወጣ ብለህ ስትገባ እየናፈከኝ ነው። ጭራሽ ስስት ይሆናል። አባዬ ደውሎልኝ ነበረ እርግጠኛኔ፣ ስለ እኔ ነግራቸው ነው። ያችን የወርቅ ፍልቃቂ እዛው መጥቼ ነው ማያታሉ። ካደለ ሸንቁ አይደለም። ቆይ ምን አለበት ለሞራሌ እንኳን ስትል አዎ ብትል። ለህክምና ነው የሚመጣው። ውይ ውይ፣ በሞትኩት አማቼን የምነካብኝ ማለት የፍርቱናን አባት ምነካቸው። በእርግጥ ድሮም ማመም ያደርገው ነበረ። አሁን ግን ሳይበስበት አይቀርም። እና ታዲያ ፍርቱና ሰምታለች? ደውሎ ነው የነገረኝ። አንድም የፍርቱና ነገር ነው ያመመው ብላኛለች። ማየ፣ እንዴት ዘመዶቼን ጠርቼ ደግሼ ሳልድራት ራሷን በራሷ ዳረች ብለኗ ምናልባት ፍርቱና አልነገረቻችሁ ይሆናል እንጂ አባታችን ወግ አጥባቂ ነገር ነው። አይ ጭራሽ እሳቸው እዚህ ቤት ከተጨመሩማ መላው ቀለጠ በለኛ። ምን መላ? ይልቅ ሸንቁዬ የሚበላ ነገር ልስጥህ። ያቺ የምትወዳት ቲማቲም ቁርጣለች። ላምጣልህ? እስቲ ያቺ ነቀዝ ሳትመጣ ቶሎ አቅርቢልኝ። እስ ይገረም ነው ወይ? ይሄ ጨዋታሽ ናፍቆ ነበር የምር። የሚስትህስ አልናፈቀህም? ሚስትህ በዙናስ። አስቸገሩ አይደል? ባክሽማ፣ በቃ ከዚህ በላይ ቤሪ ላይ የምታጠብቁትን ነገር ባካቸው አቁሙ። አንተም ፍርቱና ላይ የምታደርገውን ነገር አቁማ። እኔ ደግሞ ምን አደረኩ? በሰው ልብ እንደዚህ መቀለድ ጥሩ ነው? እንደው ፈጣሪ ሲወደዋል። በማን ልብ ቀለድኩ ደግሞ? ለማንኛውም እኔም በቅቶኛል። ትሆነኛለች ካልክ እግር አጣቢዋን ትተህ ኪስ አጣቢዋን ማግባት ትችላለህ። በነገራችን ላይ ቤሪ አንቺ እንደምታስበት አይደለችም። በእውነት ቤሪ በጣም መልካም ሴት ነች። ፍርቱናስ መጥፎ ልጅ ናት? ያለ ስስት ላንተ ያላትን ፍቅር ከመስጠት በስተቀር ምን በደለችክ? ምንም። አየህ የምንወዳቸውን ሳይሆን የሚወዱንን ሰዎች ጥቅማቸው የሚገባን አይናችን ስር እያሉ ሳይሆን ከአይናችን ሲርቁ ነው። መውሰን አቅቶት እንደ ዋ ላይ ኩበት የሚንሳፈፈው ልቤን እንዲያውም ምን ላድርገው? ልብህን እኮ አንተነህ የምትቆጣጠረው። አይማ እሱ ነው የሚቆጣጠረኝ፣ እሱ ወደሚወስደኝ ቦታ ነው ወደ መነፍስ እየድጉኝ ያለሁት። ስለዚህ ልባይሳሳት የሚባል የለህ። እኔ ግን የምፈራው ይሄ የታወረ ልብህ ይዞህ ገደል እንዳይገባ ነው። እኔ ምልሽ ባልሽን ግን ትወጇለሽ? ማለት ማለት፣ ለምን እንደዚህ ያልከኝ? አይ ብዙም ጊዜ አብራችሁ እንደ ባልና ሚስት ስታሳልፉ አይቻችሁ አላውቅም። ሲመስለኝ ያክስቱ ልጅ አንቺን የማትወድሽ ነው የሚመስለኝ። ያክስቱ ልጅ ቤሪ ነው። አይ እሷ ዝም ብላ ነው። ምን ሆነሻል? የተረበሽ ተመስ ያለሽ። እኔ እንጃ። እኔ ልቤ ግን ዝም ብሎ እየመታ ነው። የሆነ ልትነግረኝ ያሰብሽው ነገር እንዳለ ያስታውቃል፣ ነገር ግን ለመናገር አቅም አጣው። እኔን ትፈረኛለሽ እንዴ? ፍርቱዬ፣ ንገሪኝ። ምንድን ነው እሱ? በእርግጥ ይህን ነገር ለአንተ መናገር በጣም ከባድ ነው፣ ግን ደግሞ መናገር አለብኝ። ምንድን ነው እሱ? እያልኩሽ እኮ ነው። ፍርቱና፣ እያስጨነቅሽኝ እኮ ነው እኔ ባሌ ማለቴ፣ ታዲ ሁለታችን... ሁለታችሁ? ምን? እማዬ ናት። ሄሎ፣ እማዬ። አባዬ እንዴት ነው? ትንሽ ያላለው ይበል? እንዴ አባዬን አሞታል እንዴ? ቆይ ለምን እስከ ዛሬ አልነገርከኝም? እስኪ ስጠኝ፣ እማዬ ላናግራት። በዚህ ሳምንት መጨረሻ ነው የሚመጣው። የት ነው የሚመጣው? እሺ እደውልልሻለሁ። በቃ አባዬ የት ነው የሚመጣው?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 ማንንም አትጣ። ደህና ነኝ። ይህልቅ ብቻ ብቻ ይንተወኝ ባካንታ ግባ። ጣሪና በዛው አባዬ ከመጣማ፣ ሁሉም ነገር ያበቃለታል። ምነ ፈጣሪ፣ ጣሪና በዛ ነው። አባዬ ከመጣማ፣ ሁሉም ነገር አለቀለት፣ በቃ። በዚህ ወግ አጥባቂነቱና በዚህ ተጠራጣሪነቱ እዚህ ቤት ያለውን ጉድ ለማወቅ አንድ ቀን እንኳን አይፈጅበትም።